ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕኒሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶቹን፣ በእነ አቶ ጌታቸው ረዳ የተመሰረተው አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። ከአራት ሺህ በላይ የኮሌራ ታማሚዎች ተመዝግበው አርባ ሁለት ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀ። የኢትዮጵያ አየር መንገድ በዘጠኝ ወራት ውስጥ አምስት ነጥብ ስድስት ቢሊዮን ዶላር ገቢ ማግኘቱን አስታወቀ። በኢትዮጵያ የክፍያ ስርዓት ኦፕሬተር ፍቃድ ለማግኘት የሚጠይቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደረገ። 57 በመቶ የሚሆኑ የአፍሪካ ሀገራት ለከፍተኛ የእዳ ችግር ተጋልጠዋል ተባለ። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ሕንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን ተገደሉ። በእነ አቶ ጌታቸው ረዳ የተመሰረተው አዲስ ክልላዊ ፓርቲ በምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በነበሩት በአቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉት የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። ዴሞክራሲ ስምረት ትግራይ ወይም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። አዲሱ ፓርቲ የሚዲያና የኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳይ ሀለፈውም ለኢትዮጵያ ኢንሳይደር እንደተናገሩት ስምረት ለማስመዝገብ የኢትዮጵያ ምርጫ ቦርድ የቀረበውን ከሁለት ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ በዛሬው ዕለት ጊዜያዊ የምዝገባ ፍቃድ ሰርቲፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳይ ይገልጸዋል። ለሶስት ወራት የሚያገለግል የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ ሰኞ ግንቦት 18-2017 ዓ.ም መሰጠቱን የምርጫ ቦርድ የኮሚኒኬሽን ክፍል ተናግረዋል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜ የምዝገባ ፍቃድ ለተጨማሪ ሶስት ወራት ሊራዘም እንደሚችል ይደነጋል። ይኸውም አዋጅ የጊዜያዊ የምዝገባ ፍቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌም ይዟል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፍቃድ ሰርተፍኬት መጨረሻ ላይም ይህንኑ ድንጋጌ በማሳሰቢያነት አስፍሯል። ጊዜያዊ ፍቃድ ያገኘ የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመመዝገብ ማሟላት ከሚገባቸው ሰነዶች መካከል የፖለቲካ ፓርቲው መመስረቻ ጽሁፍ፣ ፕሮግራምና መተዳደሪያ ደንብ ይገኝበታል። አቶ ረዳይ የአዲሱ ፓርቲ ሰነዶች ህወሓት ለውጥ ለማምጣት ይቀርቡ የነበሩ ሰነዶች ናቸው ለውጥ ከሚፈልጉ የትግራይ ተወላጅ በጋራ በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ ተናግረዋል። ከአራት ሺህ በላይ የኮሌራ ታማሚዎች ተመዝግበው አርባ ሁለት ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት በወጣው ሪፖርት ከጥር እስከ ሚያዝያ 2017 ዓ ም ባሉት አራት ወራት ውስጥ በኢትዮጵያ ጋምቤላና አማራ ክልል ከ4 ሺህ 56 በላይ የኮሌራ በሽታ የተመዘገበ ሲሆን ከእነዚህ ውስጥ 42 ሰዎች ለበሽታ ህይወታቸው አጥተዋል ይህ ማለት የሞት ምጣኔው 1.04 በመቶ መድረሱን ያመላክታል ሪፖርቱ እንደሚያሳየው ከጠቅላላ የኮሌራ ታማሚዎች መካከል 2016 የሚሆኑት ከጋምቤላ ክልል ሲሆኑ 32 ሰዎች ሞተዋል በአንጻሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ህይወታቸውን አጥተዋል ካለው የጊዜ ገደብ ውስጥ 83 አዳዲስ የኮሌራ በሽታዎች ተመዝግበው የነበረ ቢሆንም ከእነዚህ አዲስ ጉዳዮች ጋር ተያይዞ ምንም አይነት ሞት አለመከሰቱ ተገልጿል የኮሌራ ወርሽኝ አሁንም ንቁ ሆኖ በሁለቱም ክልሎች በሚገኙ 32 ወረዳዎችና አምስት የስደተኞች ካምፕ ውስጥ መስፋፋቱን ቀጥሏል። ከነዚህ ውስጥ 27 ወረዳዎች በአማራ ክልል ሲሆኑ አምስት ወረዳዎች ደግሞ በጋምቤላ ክልል ይገኛሉ። ባለፉት ሰባት ቀናት ውስጥ በአማራ ክልል ተጨማሪ ሁለት ወረዳዎች አዳዲስ የኮሌራ ታማሚዎች ሪፖርት ተደርገዋል። የተገኘው መረጃ እንደሚያሳየው አብዛኛው የበሽታ ወረርሽኝ በአማራ ክልል ውስጥ በእጅጉ የተጠናከረ ሲሆን ሪፖርት ከተደረጉ አጠቃላይ ጉዳዮች ውስጥ 89.9 በመቶ የሚሆኑት ከአራት ወረዳዎች ብቻ የመጡ ናቸው። የዓለም ጤና ድርጅት ይህንን ወረርሽኝ ለመግታት ተጨማሪ የሰው ህይወት እንዳይጠፋ ለመከላከል ፈጣንና የተቀናጀ ምላሽ እንደሚያስፈልግ አሳስቧል። የኢትዮጵያ አየር መንገድ በዘጠኝ ወራት ውስጥ 5 ነጥብ 6 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ በ9 ወራት ውስጥ 14 ሚሊዮን 500 ሺህ የሚጠጉ መንገደኞችን ማጓጓዙ እና 5.6 ቢሊዮን ዶላር ማግኘቱን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኢቢሲ ጋር ባደረጉት ቆይታ በ9 ወራት በተገኘው 5.6 ቢሊዮን ዶላር ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው ተናግረዋል። አቶ መስፍን አየር መንገዱ በዘጠኝ ወራት ውስጥ ላስመዘገበው ስኬት ከፍተኛ አስተዋጽኦ ያበረከተው ዘመኑ ያፈራቻቸው ቴክኖሎጂዎችን መጠቀሙ፣ የበረራ መዳረሻዎችን በማሳደግ የተሳፋሪዎቹን ቁጥር መጨመሩ፣ እንዲሁም አዳዲስ አውሮፕላን ሲመጣ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ መስጠቱ መሆኑን ገልጸዋል። ባለፉት ዘጠኝ ወራት ውስጥ አየር መንገዱ አስር ተጨማሪ አውሮፕላኖችን በመረከብ ወደ ስራ ማስገባቱን ተናግረዋል። ከእነዚህ መካከል ሶስቱ በአፍሪካ ትልቁና የመጀመሪያ የሆነው ኤርባስ ኤ350 አንድ ሺህ አውሮፕላኖች መሆናቸውን አመላክተዋል። እንዲሁም አየር መንገዱ በሰኔ ወር ሁለት ኤርባስ ኤ359 አውሮፕላን እንደሚረከብና በህንድና በተባበሩት አረብ ኤምሬት ሁለት ዓለም አቀፍ አዳዲስ የበረራ ጣቢያዎችን ለመክፈት ማቀዱን አክለው ተናግረዋል። የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው ግዙፍ ኤርፖርት የዝግጅት ስራ እየተከናወነ መሆኑን የተናገሩት ዋና ስራ አስፈጻሚው አቶ መስፍን የአየር ማረፊያው ግንባታውን በመጪው አመት ህዳር ወር ለመጀመር መታቀዱን ይፋ አድርገዋል በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት አዳዲስ ኤርፖርቶችን በመገንባት ላይ መሆኑንና ሁለት አየር መንገዶች በሚቀጥሉት ሁለት ወራት ውስጥ እንደሚጠናቀቁ አስታውቀዋል በኢትዮጵያ የክፍያ ስርዓት ኦፕሬተር ፍቃድ ለማግኘት የሚጠይቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደረገ። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችና የፋይናንስ ተደራሽነትን ለማሳደግ የክፍያ ስርዓት መመሪያ ማሻሻሉን አስታውቋል። ማዕከላዊ ባንኩ የክፍያ መፈጸሚያ ሰነድ አውጪዎችን ፍቃድና እውቅና አሰጣጥ መመሪያን ያሻሻለ ሲሆን በዘርፉ ፍቃድ ለመውሰድ ይጠይቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ወደ 100 ሚሊዮን ብር ከፍ ብሏል። በስራ ላይ የዋለው አዲሱ መመሪያ ቁጥር ኦኤንፒኤስ ዝባር 10 ዝባር 2025። አሁን ፍቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸውን ከዚህ መጠን በታች ከሆነ እንደ አውሮፓውያን አቆጣጠር እስከ ሰኔ 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉ ተጠይቀዋል። በፍቃድ አሰጣጥ ሂደት ላይ ያሉ ደግሞ ፍቃዳቸው ከተቀበሉ በሁለት ዓመት ውስጥ አዲሱን የካፒታልና የአክሲዮን ድርሻ መስፈርቶች ማሟላት እንደሚጠበቅባቸው ለመረዳት ተችሏል። 57 በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር ተጋልጠዋል ተባለ። እነዚሁ ታዳጊ ሀገራት በተያዘው ዓመት ብቻ ከ80 ቢሊዮን ዶላር በላይ የውጭ ዕዳ እንዲከፍሉ ይጠበቃል። በአፍሪካ የሕዝብ ዕዳ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የአፍሪካ ኢንተለጀንስ አሳውቋል። እንደ ድርጅቱ መረጃ ከሆነ በአህጉሪቱ ከሚገኙ ዝቅተኛ ገቢ ካላቸው ሀገራት መካከል 57 በመቶ የሚሆኑት በዕዳ ችግር ውስጥ ገብተው ወይም በከፍተኛ የዕዳ ስጋት ውስጥ ይገኛሉ። ይህንን ያዘ የገለጹት የድርጅቱ ፕሬዚዳንት ወይዘሮ ፓቲ ማርቲን በአዲስ አበባ እየተካሄደ በሚገኘው 51 ኛው የአፍሪካ የኢንሹራንስ ድርጅታዊ አመታዊ ኮንፈረንስና ጠቅላላ ጉባኤ መድረክ ላይ ሲሆን በዚሁ ንግግራቸው የእዳ ጫና መጨመር ዋና ዋና መንስኤዎች ያለም አቀፍ የገበያ መዋዠቅና የሸቀጦች ዋጋ መለወጥ መሆናቸውን ጠቁመዋል። እንደ ኢትዮጵያ አቆጣጠር ማርች 11 2025 በዋንዴት አናሊሲስ በተመዘነ መረጃ መሰረት የብዙ የአፍሪካ ሀገራት የፋይናንስ ሁኔታ እጅግ ደካማ ነው። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ሕንጻ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታሉ ዳይሬክተሮች ላይ ቢስ ተናገሩ። በጋዛ የሚገኘው ፋሃም አልጀርጃዊ ትምህርት ቤት በመቶዎች የሚቆጠሩ ከቤተ ላህና የተነሱ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነው። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው ሁለት መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ ህጻናትን ጨምሮ ብዙ አስከሬኖች በቦታው ታይተዋል። ሰዎች እንደተቃጠሉም ተገልጿል። ለእስራኤል መከላከያ ሚኒስቴር የሐማስና ኢስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪው ጥቃት ለማቀነባበር የሚጠቀምበት ነው፣ የጋዛ ህዝብ እንደ ከለላ እየተጠቀመበት ነው ሲል ገልጿል። ህጻናትን ጨምሮ ብዙ ሰዎች በሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉት ሰዎች ከፍተኛ ጉዳት እንደደረሰባቸውም ይታያል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።